እኔ አንድ የተረዶት ነገር አለ በፅጌና በዳኒ መሀል ማለት ነው። ጥጌ እስከ ዛሬ ድረስ እንደ ባጣ ቆይ ነበረች እየተቀመጠችው ማለት ነው፣ ከዳኒ ጋር። ዳኒ በባለፈው ጊዜ ከቤት ወጥቶ ነበረ። እንግዲህ አብረው ነው ዱባይ የሄዱት፣ ለአብርሽና ለሩታ ሰርግ ማለት ነው። ዳኒ ግን በሰዓቱ እኔ ዱባይ ላይ ስቀመጥ ፈታ ማለት አለብኝ፣ በደንብ ጊዜን ፈታ ብዬ ነው መመለስ ያለብኝ። ስለዚህ ከናንተ ጋ አብሬ እዚ ጋ መቆየት አልችልም፣ ወጥቼ ሌላ ቤት መያዝ አለብኝ ምናምን ነገር ብሎ ነጥጉን እና አብርሽን እንዳለ ጠቅላ አላ ተሰናብቶ ሄዶ ነበረ። ነገሩ ለካ ሌላ ነው። ሌላ ሴት እዛ ጋር አስቀምጦ ምናምን ነሯል። ዛሬ በይፋ ይዟት መጥቷል ማለት ነው። ያችን ሴት ያችን ሴት ደግሞ ግድ ፅጌ መተዋወቅ ስለነበረባት ፅጌንም ጠራት። ያለውን ነገር አወሩ። ክርክር ክርክር ተነሳ። ሂጃ ቲጂ ዳኒ ከኒጋ መሄድ አለብ ቤት ምናምን ነገር እኔ በጣም ያሳዘነኝ ነገር ቢኖር ዳኒ እንደዛ አይነት ስራ ለምን አስፈለገ? ማለት ያችም ሴት ናት ይችም ሴት ናት። ሲቀጥል ደግሞ ጥጉ ትቦንሳታለች። እውነት እንዴ? ምን ሆነ ነው? እንተረጋጋ እንጂ ዳኒ ምን ሆነ ነው እንደዚ ልጅቷን ለማጨለል በሰው ሀገር ላይ ቆርጠ የተነሳው? በጣም ነው ያዘንኩት እኔ በበኩሌ ማለት ነው። እኔ ከጥጉጋ መዝናናት አትችሉም ማለት ነው። ፅጌዬ አናጂው ይሄ ቢኒ ያልሽው ልጅ ጓደኛ አድርጊው፣ እዛው አቃጥሊው። እንዲአሁን እኮ ተናደደ። በአምስት ደቂቃ ውስጥ እኮ አናደደችው መልሳ ማለት ነው። በቃ አንቺ እሱ ሲንበጣረረብሽ፣ አንቺ ደግሞ በቃ ዘናበይበት። አንቺ እሱ ሲያደርግ የሆነ ነገር አንቺ ማድረግ እንደማትችል ነው እሱ እያሰበ ያለው። አድርገሽ እሱ ፍቅረኛ ያዛ አደለ? አንቺን ፍቅረኛ ይዘሽ ማሳየት አለብሽ በተግባር። አትለማመጩ፣ አትጨቃጭቂው። ውዶቼ ምን መሰላችሁ? እኔ አንድ ነገር ልንገራችሁ፣ ሴቶችዬ አንድን ወንድ ላይ ቁጭ ብላችሁ ከእግሩ ስር ተለመናችሁት አንደኛ መሄጃ እንደሌላችሁ ያስባል። ሁለተኛ ነገር ደግሞ ተፈላጊ እንዳልሆናችሁ እንዳልሆናችሁ እንዲሰማችሁ እንደዛ አይነት ስሜት እንዲሰማችሁ ያደርጋችኋል። ሁለተኛ ነገር፣ ሌላኛው ነገር ደግሞ ከዛ ወንድ ውጭ ሌላ ወንድ እንደሌለ እንደዛ አይነት ስሜት እንዲሰማችሁ ያደርጋችኋል። ስለዚህ ምንድን ነው እሱ የያዛትን ፍቅረኛ እናንተ ደግሞ ተፈላጊ እንደሆናችሁ በተግባር ማሳየት አለባችሁ። እንደውም በልጣችሁ ነው መገኘት ያለባችሁ። ሄዳ ይሂድ ጥጉ፣ ሄዳ ይሂድ። አትቆዝሚ፣ አትለምኒው፣ ቆመሽም አትለማመጪው። ና እንሂድ ወደ ቤት አብረን የመጣ ነው ምናምን አትበይው። ይሂድ በቃ አለቀ። ይህንን ነው ማድረግ ያለብሽ እንጂ ለምን እንደዚያ አደረገ ምናምን ምናምን ክርክር ለምን አስፈለገ እንዴ? አንቺም ልክ በሴትነትሽ ሴትነትሽን አስከብረሽ እሱ ያደረገውን ነገር ማድረግ እንደምትችል የጥፍ ማሳየት ነው ያለብሽ። እኔ በጣም ነው የሚያናድደኝ፣ እግዚአብሔር አብረው ሲታዩ በጣም ደስ የሚሉ ጥንዶች ናቸው። ነገር ግን ጽጌን ለማናደድ ዳኒ የማያደርገው ነገር የለም። ከፊት ጀምሮ ለምን በዚህ ልክ ጥጉን እንደሚፈታተናት አላቅም። እንደውም እኔ የጠበኩትኝ ቀለበት ለአብሪሽ ና ለርቱታ ሰርግ ጊዜ ሰፕራይዝ እንደሚያደርጋት ነበረ። ጭራሽ ሌላ ሴት አምጥቶ ሰፕራይዝ ያደርጋታል እንዴ? ምንጉር ነው ግን ዳኒ እኮ አያልቅበትም። በቃ እሷን የሚያበሳጭበት መንገድ የሚፈጥረው ነገርስ። ጥጉ ጭርዝርር አለች ውዶቼ። ከዛ ውሃ መጣላት ቢኒ ምናምን እንክብካቤ ዳኒ ተናደደ። ለምን ጁስ አታመጣላትም? ውሃ ለምን አለ። ውሃ ነው ቀዝቀዝ የሚያደርገው። እዛው በዛው ቅናት አይከብድም። ዳኒ ምን አስቀና? እጅ ላይ ያለችዋ ከጥጌ ትሻላለች ብለህ አይደለ የመረጥካት ሴትየዋን። ስለዚህ የመረጥካትን ሴት አጣጥም። እዛው ምን እሷን እንትና፣ እሷ ላይ አይን አንከራተተክ። ጥጉ ትሻላለች ካልክ ለምን እሷ ጋር ሄድክ? ሲጀመር አንድ ሰው ይሻለኛል ካለ

ረ እንትን አናስመስል፣ እውነት አንደኛ አናስመስል። ሁለተኛ ነገር ደግሞ በሰው ህይወት ላይ የሆነ ቃቃ እንጫወት ማለት ጊዜ የሚባል ነገር አለ። አሁን በጥጉ ላይ ቃቃ መጫወት ለምን አስፈለገ? እና የራስን ህይወት ይሄ ሁሉ ጊዜ ምናምን ነገር እንትን ስትል የነበረው ለምን ተስፋ መስጠት ለምን አስፈለገ? ለማንኖርለት ህይወት ተስፋ መስጠት የለብንም። ተስፋ ማድረግ የለብንም። ሰዎች በእኛ ተስፋ እንዲያደርጉ ጊዜያቸውን ማባከን የለብንም። በቃ የራሳቸውን ህይወት እንዲኖሩ እድል እንስጠራ እንስጣቸው። በጣም የሚደብር ነገር አታደርጉ። ለማንኛውም ላይክ፣ ሼር አድርጉ።